ሰላሙ አሌይኩም ወረህመቱላሂ በረካቱ። እንደት ናቸው የሀገሬ ልጆች? ዛሬ ደግሞ እንሻአላህ ቆንጆ የሆነ የፍየል ጉበት ወይም ደግሞ ኪብዳ እንሰራለን ባረብኛ። በመጀመሪያ የሚያስፈልገን ስ ተደርጎ የተቆረጠ ጉበት ነው። ከዛ ቲማቲም፣ ቀይ ሽንኩርት፣ የፈረንጅ ቃሪያ፣ ነጭ ሽንኩርት ያስፈልገናል። አሁን ወደ አሰራ በመጀመሪያ ጋለ መጥበሻ ላይ ዘይት አደርጋለሁኝ። መጥበሻው በጣም መጋል አለበት ማለት ነው። በጣም መዳር አለበት። መጥበሻው ቀዝቃዛ መሆን የለበትም። ከዛ አሁን በመጀመሪያ ኪብዳውን ነው የሚጨምረው፣ መጥበሻችን ከጋለ በኋላ ለዛውን እኔ መጥበሻው በወጓል ጋር ለኝም ተቃሪፍበታለሁ። የመቅር ሰዓት እየደረሰ ስለነበረ ከዛ እንደዛ አድርገን እናማስለዋለን ማለት ነው። ውድ ቤተሰቦቼ፣ አየርቱ ብዙ እሳት አይፈልግም። ይሄ ኪብዳው ፌሬሽ ነው። ወይም ደግሞ እንደዚህ ጉበት ስንሰራ ብዙ እሳት ሰዓት እንደ ስጋ መብሰል የለበትም። ትንሽ ተወሰነ ለሁለት ደቂቃ ለሶስት ደቂቃ ያክል ማለት ነው። እስከ መጨረሻ ቪዲዮን ተከታተሉት ማለት ነው። እንሻአላህ ትጠቀሙበታላችሁ። ከዛ እንዴት ተደርጎ የተቆራረጠውን ግብዓቶች ጨምራለሁኝ። እንደምታዩት በረዣዥሙ ነው የከተፍኩት። ነጭ ሽንኩርቱን ደግሞ ፍቅፍቅ ነው ያደረግኩት በመፈቅፈቂያ ማለት ነው። አያችሁ። እንደዚህ እያማሰል እናበስለዋለን። አንገጥመውም። ያው እንደነገርኳችሁ በተፈጥሮ ጉበት ስንሰራ እሳት አይፈልግም፣ ብዙ እሳት አይፈልግም። ትንሽ ለብ እንድል ብቻ ነው የምናደርገው ማለት ነው። ማለት ለብ እንድል ስላችሁ ያኔ ለብ ለብ ነው የምናደርገው፣ ለብ አይደለም ማለት ነው። እና ከዛሁም እንደዚህ ይቅርታ፣ በነገራችን ላይ በጎን ሌላ ስራ እየሰራሁ ነበር። እጀው እናም የፈጥሩ ሰዓት ታውቃላችሁ፣ እንዋከባለን በጣም ማለት ነው። ጊዜው ደግሞ እንዴት እንደሚሄድ ስብሃንላ፣ እኔ እንጃ። አንዳንድ ጊዜ በቃት ተነሳ ሆላለሁ ግን ስራውን ሳልጨርሱ ሉ ነው የፈጥሩ ሰዓት እንዲደርሰው እና እንግዲህ ምንም ማድረግ አይቻልም። ከዛውን ኪብዳችን እንደዚህ እስቲ በስልን ድረስ ምንድነው የምናደርገው? ቅመሞቹን አዘጋጅቻለሁ። ስጋ ከመሆን የተፈጨ ከዝበራ ትንሽዬ የፍልፍል አስወድ ወይ ቁንዶ በርበሬ ነው የተጠቀምኩትኝ። ከዛ አሁን ደግሞ ትንሽዬ ኩርኩም በአረብኛ ኩርኩም፣ በአማርኛ ደግሞ እርድ ማለት ነው። እሱን እጨምራለሁ። ትንሽ ነው ያደረኩት። ያን ያጠግኝ ይባላል እና ትንሽ የሻሂ ማንኪያ የሚያክል በዛ ነው ያገረኩትኝ። ብዙ ቅመሞች አያስፈልገውም። ይህን ተጨመርንበት በቂ ነው፣ ከበቂም በላይ ነው ማለት ነው። ከዛ እንደዛ አድርገን ካማሰልን በኋላ አሁን ደግሞ ቅድም ያሳየኋችሁን ቲማቲም እንጨምራለን። ሰልሳ ምናምን አንጠቀም፣ ቲማቲም ነው የምንጨምረው፣ ቅድም የከተፍኩትን ማለት ነው ያያችሁትን ነው እየተጣገች ግን ምሳ ብሏል። በነገራችን ላይ ከዛ ይህንን ቲማቲማችንን ከጨመርነው በኋላ እናማስለዋለን። አሁንም ትንሽ ጨው አድርገን፣ ጨው እንዳስፈላጊነቱ አድርጉ። በመጠኑ እንደምትፈልጉት መጠን ማለት ነው። እኔም እንደምፈልገው ነው ያደረግኩት። ከዛ አሁን በመቀጠል የሚያቃጥል ቃሪያ ሳል ከትፍ ማለት ነው እናንተ ሰዎቻችሁ የሚወዱ ከሆነ ወይንም ለቤታችሁ ከሆነ የምትሰሩት የዋበሻ የሚያቃጥል ነገር መውደዳችን ማዕሩፍ ነው። ስለዚህ ከትፋችሁ መጠቀም ትችላላችሁ። እኔ ቃሪያውን አልከትፈውም ድፍኑን ነው ዝም ብዬ ታ ላይ ጣል ማደርግበት ማለት ነው። አያችሁት፣ ሶስት ነው። ያን ያክል የሚያቃጥል አይደለም ደግሞ ለጋ ነው ቃሪያው እናሱ እንደዛ እንደዚህ እናደርግና አልገጥመውም። አበስለዋለሁ ትንሽ ትንሽ አበስለዋለሁ ማለት ነው። አያችሁ በቃ በአራት ደቂቃ በአምስት ደቂቃ የሚደርስ ነው ማለት ነው። ብዙ ሰዓት አይፈጅም እና ጨው ያነሰው መሰለኝ። አሁንም ትንሽ ጨመርኩበት። ውድ ቤተሰቦቼ እናንተስ እንዴት ናችሁ? ግን የረመዳን ስራ እንዴት እያደረጋችሁ ሰርቶ ያለዛ በእኛ ጉልበት ብቻ ሁሉ ስራ አያልቅም። በሱ ገዛ ነው። ዱዓ እያደረጋችሁ ስራችሁን ስሉ ኢንሻአላህ። እና እኔም ይህም እንደምታወት ተጋድረዋለሁ እሚሄላችኋለሁ ውድ ቤተሰቦች እና ደግሞ ሰብስክራይብ ባርጎ ቤተሰብ ያልሆናችሁ ሽ ብዙ ነገሮች እንሻአላ እንማማርበታለን ብዬ አስባለሁ። ቻናሉ ነገር አዘር ነው። ቤተሰብ ያልሆናችሁ ቤተሰብ በመሆን አይጨመርም ሲጀመር። እንደ ስቁድበት ወይም ኪብዳ ስንሰራ ከዛ እንደዚህ በሚያምር ሁኔታ ደስ ብሎልናል። አሁን ግዴታ ነው። ላዚም ነው። በመጀመሪያ ደረጃ ሹርባ ነው የሚቀርበው አገራችን እራሱ ቢሆን አረብ ሀገር ብቻ አይደለም፣ ሀገራችንም ረመዳን ሲሆን ሹርባ ነው የሚጠጣው። እና ከዛ እያችሁት መረቁ እንዴት ሆኖ እንትን ብሎልናል ማለት ነው። ድርቅ ማለት የለበትም፣ መረቅ ያለው መሆን አለበት። ከዛውን እሳቱን አጠፋዋለሁኝ፣ ይበቃዋል። ከዚህ በላይ መብሰል የለበትም። ልክ ካሜራውን አልዘጋሁትም በነገራችን ላይ ለሰባት ደቂቃ ያክል ለስምንት ደቂቃ ነው የበሰለው እናንተ ጋር አብሮ ማለት ነው። እና ካሜራውን አልዘጋሁትም። ብዙ ሰዓት አይወስድም። እንደምታወስ ብዙ ልጆች ቲክቶክ ላይ እንዴት ነው ኪብዳ ምንሰራ ምናምን፣ ወይንም ጉበት እንዴት ነው የሚሰራው ምናምን እያሉ ስጠየቃ ያለ እንደዚህ ቃል አለ ነው የሚሰራው እሱ ብዙ የሚያስፈልገው ግብአት የለም። በቃ ቪዲዮውን ተወደዳችሁት ላይክ ማድረግ እንዳትረሱ፣ ላይክ አድርጉ ቪዲዮ ይንሽ። ምክንያቱም ላይክ ስታደርጉት ለሁሉም ሰው ይዳረሳል እና ቪዲዮውን ላይክ አድርጉልኝ። እወዳችኋለሁ። በሌላ ቪዲዮ ስታ እንገናኝ። ሰላም ዚክራ